ተሰርቷል ወይ ሳልሞተም እያለ ወንድማችን ደግሞ አቤል ወይም ነበልባል ባለው እያጣራ ነው ያለው ማለት ነው። ሀገራችን ላይ በእያንዳንዱ በየእንትኑ ስትሄዱ በጣም በሚያሳዝን ሁኔታ ሁሉም የጥቅም ሰው ሁኗል እንጂ የሰው ልጅ ሕይወት የሰው እንትን ምንም የሚያሳስበው ነገር የለም። እንግዲህ ሚስት የተባለችው እህትየዋ ሌላ ታወራለች፣ ሚስትየዋ ሌላ ታወራለች። የሚስቱም አይደለሁም ትላለች። ብቻ ብዙ ነገር በየንትኑ የምንሰማው ነገር ኢትዮጵያ ውስጥ ነው ወይ ሌላ ሀገር ነው ትላላችሁ። በቃ የሰው ልጅ እንደዚህ ሰው ሰው ረክሶ ብር ተወዷል፣ እና ሁሉም ገንዘብ ወዳጅ ገንዘብ አሳዳጅ ሆኗል እና እግዚአብሔር እውነት ልቡን አይስጠለ ሁላችሁ ነው። ወደ ሰውኛ ይቀይረን። እን ይህ መጥፎ ነገር የምናስብ አንዳንድ ሰዎች፣ ገንዘብ ብቻ የምናሳድር ሰዎች ይህ ሰውዬ ላይሞትም ይችላል ያው ልክ በነ ንስር አይን ወይም ልዑል ዘላለም ያው ሁላችሁም የምታውቋቸው ናቸው በውሸት ሙተዋል እያሉ እነ መሀሌትን እንትን ሲል የነበረው አሁንም ይሄ እዚህ ሰውዬ ያስቻለው ጉዳይ ላይሞትም ይችላል። እንግዲህ ወንድማችን አቤል እስከሚያጣራ ድረስ እውነት ነው ወይስ ውሸት ነው? ይሄን ለዚህ ለገንዘብ ብለው ይሆን ምን አድርገውት ይሆን እያለ እንግዲህ ወንድማችን ከአቤል በአባቱም የተጎዳ ልጅ ነው። አሁን ደግሞ በሰው እንትን እንደዚህ ሁኖ ብቻ ከባድ ነገር ነው። በየሰከንዱ ሰከንድ የምንሰማው ነገር ጥሩ ነገር የለም። በእያንዳንዱ ስትሄዱ መጥፎ ነገር በቃ ችግር ነው የምትሰሙበት። ጥሩ ነገር የምንሰማበት እግዚአብሔር ቀን ያምጣልን ብላችሁ ጸሎት አድርጉ። ብቻ ከባድ ነው። በየሰከንዱ በየንት ነው የምታዩት ነገር፣ ጥሩ ነገር አናይም። ሁሉም ገንዘብ ገንዘብ ገንዘብ ነው የሚያሳድደው። እኔ እንጃ የእውነት ምን እንደገባብን ባላቅም ሀገራችን ላይ ትንሽ በጣም ውዝግብግብ ያለ ነገር ነው። እኔ በጣም ከሚገርመኝ ነገር አዲስ አበባ ውስጥ ወንጀል ይሰራል ብዬ አንድ ቀን አስቤ አላቅም፣ ግን አሁን ላይ ግን በጣም እየተስፋፋ ያለው እንደውም ወደ ገጠሩ እስተውት የትንትን ያለ ነው። ከተማ ውስጥ በጣም ወንጀል የሚሰሩ ሰዎች በጣም በዝተዋል። በእያንዳንዱ ቦታ ስትሄዱ ችግር ነው፣ እዛም ስትሄዱ ችግር ነው። ብቻ እግዚአብሔር ጥሩ ነገር ያሰማን ብላችሁ ጸሎት አርጉ። ምን አይነት ችግር ምን አይነት እንትን እንደሆነ ኢትዮጵያ ውስጥ የመጣብን ባላቅም፣ ገንዘብ ብቻ አሳዳጅ ሆነናል። የሰው ህይወት ምንም ነገር ሳያሳስበን በቃ አሁን ላይ ብር ወድቆ ሰው ወድቆ እና ብር ወድቆ ቢታይ ሰው የሚያነሳው ብሩ ነው እንጂ ሰውን ልጅ በቃ እንደምንም እንትን በቃ የሆነ የምን የምን ቁራጭ ልበላችሁ። ምንም ነገር አይሰማችሁም እና ብቻ ልቦን አይስጠለውላችሁንም ምን አይነት ጊዜ እንደሆነ አላውቅም። እንግዲህ የዚህ ጉዳይ ከጀመረ አንስቶ ስላስቻለው እሱ ፍለጋውን አላቆመም። በአስቻለው ጉዳይ ደግሞ እነ አቤል የነስራይን ያውቅ እሱም የራሱ ችግር ስላለበት እንጂ አብሮ ከሆኑ ይህ ሰውዬ እውነት ሞቷል ወይስ አልሞተም የሚለውን ማጣራት ይችላሉ። ነበልባለው ወንድማችን እንግዲህ ባለፈው ማሌት የተገኘች ጊዜ አብሮ እያገዛቸው ነበረ። እንደዚህ በቃ አንድ ላይ ተጋግዘው ከሰሩ የዚህ ሰውዬም እውነተኛ እንትኑን መውጣት ይችላል ማለት ነው። እውነትም ከሞትም በህይወትም ካለ ማለት ነው። ልክ እንደ መሀል ልጅ ሞታለች እያለ በውሸት መቃበር እያሰራላት የነበረችው ልጅ ናት እንግዲህ በህይወት ኑራ የምታያት። ስለዚህ እነ ይቺ ሴትዮም ለምን ብላም ለብርን ብላ ይሆን ለምን ይሆን ባይታወቅም ሙቷል ብላ እያወራች ነው ያለችው። ሌላም ሰውዬም እንደዚሁ ሙቷል ብሎ የነገረውም ሌላ ሰው ነው ግን አሁን ደግሞ እውነቱን እስከሚያውቅ ድረስ እነ የንስር አይንም አብረው ነው። የዚህ ሰው እያስቻለው ሙቷል ወይስ አልሙትም የሚለውን የሚያጣሩ ይሆናል። በዋነኝነት ደግሞ ሚስቱ እኔ የእሱ ሚስቶች ግን ብዛታቸው እውነት አንዷ ደግሞ መምተኛዋ ነገር አለች። እሷም ባሌን አውቀዋለው ታማኝ ነው ትላለች። ይችኛዋ ደግሞ እኔ ሚስቱ አይደለሁም ትላለች። አሁን እሱ ግን ደርሶበታል ሚስቱ እንደሆነች። ግን እሷ ግን ማመን አልፈለገችም። ስሟን ራሱ ቀይራ ምናምን ነው የነገረችው። እና ብድር በዛ ላይ በዛ ላይ ከምትኖርበት ቤት ዘመናዊ ቤት ነው እንግዲህ እሱ እንደሚያወራው። አሁን ላይ ደግሞ ያለችበት ቤት እና በፊት የምትኖርበት ቤት በፍጹም የማይገናኝ ነው። ለምን ቤቷንስ ትታ ሌላ ቦታ ልትሄድ ትቻለች? ይሄ ራሱ አንድ የሚያጠራጥር ነገር አለ። እሷን በደንብ አድርገው መከታተል ከጀመሩ ውሎዋን፣ ምኗን ልክ እንደ ማን ነበር እነ ለበል ባላው ማነው? ስለ ለበል ባላው ስለማወራ መስፍን ማለት እንደ መስፍን ጉዳቸውን ማውጣት ይችላሉ ማለት ነው። ሱ አሁን እዚህ ጋር የዚችን ሴት ውለዋን እየተከታተለ የስልክ እንትኗን ምናምን ቢያጣራ በእርግጠኝነት አስቻለው ላይሞትም ሊሞትም ይችላል። አንዳንድ ጊዜ ሴትዮ የምታወራው ነገር እህትየዋ እውነቱን መናገር አለብን እያለች ታፋጥጣለች። ይችኛዋ ደግሞ እንግዲህ ሚስት ነኝ የተባለችው ደግሞ ሌላ ነገር ነው የምትቀበጣጥረው። ብቻ የሆነ በሶስቱ መካከል የሚያጠራጥር ነገር አለ። እነሱ ደግሞ ያው እስከ መጨረሻው ድረስ ተከታትለው የእሷን እንትን ካሉ ሙቷል ወይስ አልሞተም የሚለውን ማጣራት ይችላሉ ማለት ነው። ያው ብዙ ጊዜ እኛ ሀገራችን ላይ አሁን የመጣው ጉድ እንደዚህ ወንጀል መሸፋፈን፣ ገንዘብ ብቻ አሳዳጅ የሆንበት አሁን አሁን ነው። በተለይ በአሁኑ ጊዜ በምንሰማው ነገር በየትኑ ስትሰሙ ጥሩ ነገር አትሰሙም። እዛም ስትሄዱ ችግር ነው፣ በዛም ስትመጡ ችግር ነው። ብቻ እግዚአብሔር ጥሩ ነገር ያሰማን። ከባድ ነው ብቻ። እኛ እዚህ ጋር ስናወራው ቀላል ሊሆን ይችላል፣ ግን በቦታው ሆኖ ደግሞ የዚህን እንትን የሚከታተሉ ሰዎች እንግዲህ እግዚአብሔር ይጠብቃቸው። ሲጀመር በሰው ነገር ገብተው ብዙዎች ወንድሞቻችን ራሳቸውን አሳልፈው እየሰጡ ያሉት በሰው ነገር ነው። ያው እኔንም የሚመለከተኛ ነገ ጠዋት እኔስ እንደዚህ ቢሆን ምናምን በሚለው እነሱ እንግዲህ ራሳቸውን እንትን ብለው የዚችን ሴትዮ ጉዷን ያወጡባታል ማለት ነው። ብቻ ለሁላችንም ልቦና ይስጠን ማለት ነው። አስቸጋሪ ነው። ጊዜው ነው ትላላችሁ? ሰው ነው የተበላሸው እንጂ ጊዜው አይደለም። ለማንኛውም ጋይዝ ዛሬው ቪዲዮ ይመስል ነበረ። ከተመቻቹ ቪዲዮ ላይክ እና ሸር ማድረጋችሁ እንደተደሰቱ ለምታበረታቱ ደግሞ እህት ወንድሞች ከልብ ነው አመሰግነው ሰላም ፍቅር ተመኘውላችሁ በየትኛውም ዓለም ያላችሁ እየሰው ዘር በሙሉ አገራችን ኢትዮጵያ ሰላም ፍቅር እያምጣለን። ሰላማችሁ ይብዛ። ስትገቡ ፕሌስ ፕሌስ ወዳችሁ ላይክ ያደረጋችሁ ጀምሮ እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።